ቪዲዮን ሳይሆን ደነገጥኩኝ ደነገጥኩ፣ በጣም ከዛ ሀይሚዬ የኔ ሆዴ ባሻ ቤተሰብ፣ በመጀመሪያ ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ፣ ላይክ አድርጉ። ዛሬ የምነግራችሁ ነገር እንደው የዚህን ነገር ሁሉን ነገር አስቴት እንሰጥበታለን፣ ሁሉንም ነገር ማለት ነው። ብሩኬና ሀይሚ የሰሩት ዛሬው ፕራንክ ማለት ነው። በጣም እኔ ገረመኝ። ለማንኛውም ቤተሰብ ልንገራችሁ ለብሩኬ ብላይም የምነግራቸው ነገር አለኝ። ሁላችሁም በደንብ አርጋችሁ ስሙን፣ እሺ። በመጀመሪያ ደረጃ አይ ቤካ፣ እኔ ለምንድን ነው ግን የሚያሳዝነኝ፣ መቤቴን ነው የምላችሁ። ቤካ ሳይው የሆነ በቃ እንደ ታናሽ ወንድሜ በቃ የሆነ ያሳዝነኛል። ምን እንደሆነ አላውቅም። መቤቴን ከድሮም ጀምሮ ነው በቃ ከመጀመሪያም ሳይው፣ በጣም ስነ ስርዓት ያለው በጣም፣ እኔ እንጃ፣ ማርያምን ክብር ያለው የሆነ በቃ ሪስፔክት ያለው ልጅ ነው። እኔ በጣም ነው የሚያሳዝን በጣም ነው የምወደው በዚህ አጋጣሚ ቪዲዮ ላይ ካርጋችሁ ለቤካ አድርሱልኝ። ቤካዬ ዬ አይ ላቭ ዩ ሶ ማች በጣም ነው ደስ የምትለኝ በጣም ነው የምወድህ ጨዋ፣ ስነ ስርዓት ለነ የነብሩኬ መከታ በጣም ወድሃለሁ ወንድሜ ወንድሜ እኔ እኔ እንጃ ውስጤ አንተ ልክ እንደ ወንድሜ ነው ስፍስፍ የሚልልህ እና ይህን ቪዲዮ አዲሱ ለቤካ ማለት ነው። እና ውዶቼ ዛሬ የምነግራቸው ነገር ስለ ሀይሚና ስለ ቡሩኬ አሁን ይሄን ምንድን ነው ይሄን ምንድን ነው ስሙ፣ የመጀመሪያውን ተምሊን ሳየው ምንድን ነው የተፈጠረው? ቡሩኬ እውነት ነው፣ ወርቅ እኮ በአሁኑ ሰዓት የአንገት አብሎ እንደዚህ ገርግዶ የእጁን ገርግዶ ሲሄድ፣ እንግዲህ አናቱን ብለውት ነው ብዬ፣ እናንተ ብዙ ነገር ነው ያሰብኩት። በቃ ገለውት ነው ያልኩት። ሆስፒታል ገባ ሲባል ደግሞ የበለጠ የሆነ ነገር ነው የሆነ የሆንኩት ለምን መሰላችሁ ኢትዮጵያ ላይ እየተደረገ ያለው ነገር ስለሆነ አሁን ለሀቅ ከሆነ ደግሞ አንድ ነገር ልንገራችሁ እንደዚህ አይነት ነገሮችን ድብቅ ብትሆኑ ይሻላል እንደዚህ ስጦታዎችን እንደዚህ ነገሮችን ማርያምን ነው የምለው መዘዝ ያመጣል ይሄ ፕራንክ ነው ግን መዘዝ ያመጣል አሁን ለምሳሌ ብሩኬ ያንገታ ብሎ ትልልቅ ነው አይታችኋላለን ገርግዶት ነው የሚሄደው እንደ በአሁን ዘመን እንዴ፣ ስንት ሰው መኪና ይዞ እኮ የተጎዳ ነው ያለው። ስለዚህ እኔ ማርያምን ብሩኬ የአንገታ ብልንም የእጅ ወርቅንም እንዳታደርግ ነው ምለው። ለምን መሰላችሁ ነገ የሚፈጠረው አይታወቅም። ምቀኛ ከሩቅ አይመጣም፣ ምቀኛ ከቅርብ ነው የሚመጣው። ይሄ ፕራንክ ነው አውቃለሁ፣ ግን መጠንቀቅ አለባችሁ። አይሚ፣ የራሱ ምንም ነገር እንዳትለብሺ። እኔ ያው ማርያምን ወርቅ አለኝ፣ የአንገታ ብላለኝ፣ የጣት አለኝ፣ የእጅ አለኝ፣ ከአረብ ሀገር ያመጣሁት፣ ግን አንድ ቀን አንድ ቀን ለብሼው አላውቅም፣ እፈራለሁ። ሞባይል እንኳን እቺን እንኳን እቺን አይፎኔን ይዣታል። ቤት ውስጥ ነው የምጠቀመው። እና ከባድ ነው እና በጣም ቪዲዮን ሳይሆን ደነገጥኩ ደነገጥኩ፣ በጣም ከዛ ሃይሚዬ የኔ ሆዴ ባሻ የኔ ስፍስፍ ስፍስፍ የኔ ስንስፍስፍ እንዴት እንዴት እንደተንሰፈሰፈች በቃ ማርያምን የእሷን ሪያክሽን ነበር ሳይ የነበረው፣ ምን ያህል ብሩኬ ያላትን ስሜት ማርያምን ነው የምላችሁ የእሷን ሪአክሽን በደንብ አድርጌ ነበረ ሳዩ የነበረው። እንደዚህ ሲል የሆነ የሚሰበር እንቁላል የመሰላት ብሩኬ ማለት ነው። እና ገራሚ ፕራንክ ነው ይሄ፣ ትምህርት ያለው ፕራንክ ነው፣ ቆንጆ እኔ ወድጆ ያለው ፕራንክ። ማርያምን ነው ምላችሁ፣ ሀይሚ ልክ ነሽ ለብሩኬ ያለሽ ነገር እንዲህ መንሰብሰብሽ እንደዚህ መሆንሽ ማርያምን እኔ በጣም ነው ያስደሰሽኝ በጣም በጣም በቃ ብሩኬ ደሞ አንተ አንተ ምላሹን ትጠብቃለህ ምላሹን ጠብቅ እንደዚህ አይነት ፕራንክ ይሰራል ልጅቷን ልገላት ነው ልገላት ነው ወይ አሳብክ እሷን ለመግደል ነው በፕራንክ እየበለጥክን ያለው እሺ ግን እኔ እንደዚህ አይነት ፕራንክ በጣም ከባድ ፕራንክ ነው ደግሞ ምን እንዳለች ታውቃላችሁ ሃይሚ ማለት ነው ሳቀ ፓርት ልንገራችሁ አንሽኝ ምናምን ሲል አንሽኝ ሲላት ምን አለችው እና አልደግፍክ፣ እንግዲህ መቼም እንደዚህ አላነሳክ አልችልህም አለችው። መቼም እንደዚህ አላነሳክ አልችልህም አለችው። እኔ እንደውም ስናገረው አለም፣ ግን እሷ ስትናገረው በጣም ነው የሚያስቀው። መቤቴ ነው የሚላችሁ፣ በጣም ነው የሚያስቀው እና እኔ እንጃ ዛሬ በጣም አሪፍ ነው። ደግሞ ምንድነው ነው የሰማሁት ነገር አለ ድንግት ሀይኒ ሳታውቀው ነው ያወጣችሁ። ሳታውቀው ነው፣ ለዛ ፕሮግራም እኮ ነው አርግ ያልኩክ አለችው። ሰምታችኋል ይህን ነገር፣ ለዛ ፕሮግራም እኮ ነው አርግ ያልኩክ እንጂ አሁን ለምን አረከው። የምን ፕሮግራም ብሎ ወዲያው እሱ አቋረጣት እንጂ ለፕሮግራሙ ነው አርግ ያለችው ማለት ነው እና ፕሮግራም አለ ማለት ነው። ከባድ ፕሮግራም አለን ማለት ነው። እንጠብቃለን እንግዲህ ፕሮግራሙ የአሪፍ የደስታ ይሁንልን እና ዛሬ ብሩክ የሰራው ስራ እንኳን አይምዬን እኔን አስደንግጡኛል። ደግሞ ምንድን ነው ያለው? ወገቡን ይዤው ነው እንጂ ብሬስ ስላደረገ ከበደኝ። ብሬስ የተደባደቡ ሰው ብሬስ ስላደረገ ማለት ነው። እንደምን አይነት ኮሚክ ናቸው! እንዲ ከሄን ነው የሚመጣላቸው እንደዚህ አይነት ነገር ግን ረበስማ አብ ብሩኬ እና በጣም ትለያላችሁ ነው የምለው። በጣም ነው ደስ የምትሉት ልፊያችሁ ምናችሁ ምን ሁሉ ነገር እኔ በቃ አይ ስዊርቱ ጋር እንዲህ ብዬሽ ነው የማያችሁት፣ እንደዚህ ብዬሽ ነው የማያችሁት እና በጣም ነው የምወዳችሁ እናንተ የማይወድ ማለት አለ ጠላት ካልሆነ በስተቀር እናንተ ጠላት ካልሆነ በስተቀር የማይወዳችሁ እናንተ እኮ ማለት እውነተኛ ነገር ይዛችሁ ምትመጡ የሆናችሁ ልጆች ናቸው። እና እግዚአብሔር ከክፉ ነገር ይጠብቃችሁ ነው የምለው። ከመጥፎ ነገር ይጠብቃችሁ፣ ከምቀኛ ከሸረኛ ትትዝዝ ይጠብቃችሁ ነው የምለው። ለማንኛውም ቤተሰብ ይህን ቪዲዮ በደንብ አርጋችሁ ላይክ አርጉ፣ ሲሼር አርጉ፣ ሰብስክራይብ ደግሞ አድርጉ። ምንድን ነው ፋሚሊ ሰብስክራይብ ብታረጉ በጣም ደስ ይለኛል። በተረፈ ሰላም ባይ